ያፌትን የወጋው የአክስቱ ልጅ አቤል ሆኖ ተገኘ። ያፌት ግን ናታንና ቢንያም ናቸው እያለ ዘራፍ ሲል ነበረ። ኤፍራታ የተፈጠረውን ነገር ለማጣራት ከጽጋ ተገናኝታ ነበር። ጼ ግን በስተ መጨረሻውም ተጣልተው ነው የተለያዩት። ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ዳና ናቸው ወይ? ከኔጋ ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ሐረግ ድራማ ክፍል ሰባ ሰባትን ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳባችሁን አስቀምጡ። ማለት ነው እንግዲህ በባለፈው ክፍል ጽዮን ሎሌተን መድኒት ሰታት ሆዳናማት ሟት ወድቃ ነበረ። ዛሬ እንግዲህ ከወደቀችበት አንስተዋት ሽንት ቤት ስትመላለስ ነበረ በየደቂቃው ወደ መታጠቢያ ቤት ስትሯሯጥ እና ጺ ደግሞ በምታየው ነገር ዘና እያለች ነበረ። ነገር ግን ናታንና ቤዛ ደንግጠው ነበር። ቤዛ ደግሞ እያስመሰለች መስሏት ግራ ተጋብታ ስታያት ነበር። ነገር ግን ናታን ተቆጣ። እንዴት እንደዚህ የሆነች እያስመሰለች ነው ብለሽ ታያለሽ? ቤዛ አይታይሽም እንዴ? ሴትየዋ እኮ ታማለች፣ ወይ ካልሆን ደግሞ ወደ ሐኪም ቤት ይዘናት እንሄድ ቢልም ጽጌ ግን ነገሮችን ቀለል አድርጋ አይ ይለቃታል፣ አታስቡ፣ እዚሁ እኮ ይለቃታል እያለች ታረሳሳችኋለች። እሷ ግን በቁማ ወደ ሆስፒታል ሳትሄድ እንድትሰቃይ ስለምትፈልግ ነው ማለት ነው። እንግዲህ በስተ መጨረሻውም ሎሌትም ደግሞ ከወደቀችበት ተነስታ ወደ ሽንት ቤት መመላለሷን ቀጠላበታለች ማለት ነው። ይህም ደግሞ አልበቃ ብሏት ሽንት ቤቱን ሁሉ ቆልፍ አባት እታች ወርዳ ከሰራተኞች መጸዳጃ ቤት ዳ እንዴት ጸዳዳ ታደርጋታለች። ሉሊትም ደግሞ በጣም እየተራራጠች ነበር። ቆይ እናንተ ሰዎች አማቸኋ እንዴ ላይ ላይ እስከሚለቀው እስከሚያመልጠኝ ነው እንደምትጠብቁት? እኔ እኮ በጣም ሆዴን አሞኛል። ለምንድን ነው ሽንት ቤቱን የቆልፋችሁ? ቤት ትላለች። ይህን ያደረገችው ግንጽ የነበረች ከላኛው ፎቅ ላይ መታጠቢያ ቤት ሆና እየቆለፈችባት እሷ ነበረች እና አሁን ገና ወደ መታጠቢያ ቤት እንደገባች እና እሷ መሆዷን እንዳመማት ስትነግራት ሉሊት አማራጭ ስለሌላት ቆይ በእናንተ ምክንያት ጎረቤት ቤት ልሂድ እንደያለች እየተሯሯጠች ውጭ ላይ ከግቢ ውጭ ያለው መታጠቢያ ቤት ሂዳ ተጠቅማለች ማለት ነው። ከዛም በኋላ አማተኝታ ነበረ። ቤዚ እንግዲህ ከጎናሁና ምልስጥሽ ሐኪም ቤት እንውሰድሽ ወይ ደግሞ እስኪምጠጩ ምግብ ልስራለሽ ብትላት ምሎሌት ገለት ሰማት አልቻለችም። ናታን ደግሞ ቤዛን ጠየቃት። ቤዛ ቆይ እስከዛ ድረስ ለጠይቅሽ የፈለግኩኝ ነበር፣ ነገር ግን ከዛሬ ከነገ እያልኩኝ እዚህ ደርሰናል። ዛሬ ግን ልጠይቅሽ ወስኛለሁ። ቆይ ከዚህ በፊት ያስረገዘሽ ማን ነበረ ብሎ ይጠይቃታል። ቤዛም ደግሞ ናታንን ላለማስቀየምና አሁንም በጓደኝነታቸው መቀጠል ስለምትፈልግ አይሄ እኮ ያለፈ ነገር ነው ምን ያደርግልሃል ናትዬ እኔ ስለዚህ ጉዳይ ማውረት አልፈልግም አለችው ናታንም ደግሞ ይሄ ጉዳይ ስለሚያሳስበው መስማት እንደሚፈልግ ነገራት ከዛም በኋላ እንግዲህ ቤዛም ደግሞ ይሄ ካንተ በፊት ላይፍ ነበረኝ እና ከሱ ነው ያረገዝኩትኝ ብላ ነገረችው። ናታን ደግሞ ማን እንደሆነ ቢጠይቃትም እሷ ግን ልትነግረው አልቻለችም። ግን ከያፌት አይደለም አይደል አላት። ረ ረ በፍጹም እንዴት እንደሱ ሊሆን ይችላል አይደለም ብላ አሳመነችው። እሺ በቃ አሁን እኔ ልሄድ ብሎ ትቷት ሄደ። ባደረገችው ነገር ቤዛ በጣም ፈርታ ነበር። ምክንያቱም ናታን እንዲርቃት አልፈለገችም። በጓደኝነት ቢያንስ እንኳን ሚስቱ መሆን ባትችልም በንጹህ ጓደኝነት አብረው መቀጠል ትፈልጋለች። ቤዛ እንግዲህ እጽ አንቺን ሸደለ ሎሊት እንደዚህ ያደረግ ሻት ባንቺ ምክንያት ነው እንደዚህ የሆነችው፣ እያለች በታፏ ጣትም እሷ ግን ምንም እንዳላደረገቻት ና ደግሞ ይሄ እንደሚገባት አሁን ቦታዋን አግኝታለች ይሄ ነው ለእሷ የሚገባው እያለችም ነገረቻት። ቤዛም ደግሞ ቆይ ይሄ ደግሞ ምን ማለት ነው ብላ ስጠይቃት፣ ታስታውሻለች ቤዛ በፊት እኮ እኔናንቺ ናታን እንደደፈረሽ አድርገን ስንናገርና ይህን ሴራ ስንጠነስስ እኮ ኤፍራታ ልክ እንደዚህ ነበረች። እኛ እንኳን መጥፎ ነገር እያደረግንባት ለእሷ መልካም ነገር እሷ ለእኛ መልካም ነገር ስታደርግልን ነበር፣ እኛ ግን በምላሹ መጥፎ ነገር ስናደርግባት ነበር። እና ኤፍራታን በአንቺ ውስጥ እያየዋት ነው። ምንድን ነው እንደዚህ የቀየረሽ ብላ ትጠይቃታለች ማለት ነው። ቤዛም ደግሞ ምን ማለት ነው? አስታወሽ እንዴ አለቻት። ቆጺ አስታወሽ እንዴ በፊቱን አለቻት። አረ አራ አላስታወስኩም ስትላት እና ይሄ ነገር እኮ የተፈጠረው አባቴ ከመሞቱ በፊት ነው እንዴት ልታውቂ ይቻልሽ አለቻት አንቺ ደግሞ እንኳን ይሄን ልታውቂ ቀርቶ ቤተሰብ እንደሆነ እንኳን አታቂም አለቻት እንዴ ቤዝዬ አባትሽ ተገለውብሽ ነው እንዴ ማን ነው የገደላቸው ቆይ አለቻት እንደማያቅ ሰው ሁና ቤዛም ደግሞ አባቴን ገደሉብኝ አንዳለኝ እሱ ነበረ እሚረዳኝ ከጎኔ ያለው እሱ ነበር። ነገር ግን አባቴን ገደሉብኝ በሰዓቱ ናታንን እሱን የገደለው ብለው እስር ቤት አስገቡት። ነገር ግን ናታን አይደለም ነበር አባቴን የገደለው። እስካሁን ድረስ የአባቴን ገዳይ አልታወቀም። እኔም በሌላ ነገሮች ላይ ትኩረት አድርጌ የአባቴን ጉዳይ ችላ ብዬው ይህ ሁለት ዓመት እየሆነው ነው። እስካሁን ድረስ ማን አባቴን እንደነጠቀኝ እንኳን አይታወቅም ብላ ነገረቻት። እንግዲህ በተፈጠረው ነገር አዝናለሁ አለቻት ያፌት ደግሞ እንግዲህ እሱን የወጋው ናታንና ቢንያም መስለውት ስልክ እያወራ፣ መቼም የስራ አጋሮች አይደሉም። የስራ አጋሮች ቢሆኑ እንደዚህ ጫራ አድርገው አይተውኝም ነበር። እኔን አስወግደው ከህይወት አስወግደው ንብረቴን ያለኝን ስራዬን ማውረስ ነበር የሚፈልጉት። ነገር ግን ይሄ ስራ የማን እንደሆነ አውቃለሁ። የዛ የፈሪ የናታንና የቢንያም ስራ ነው የሚሆነው። ስለዚህ ሁሉንም ነገር ለእኔ ጣሉልኝ እያለ ነገሮችን ማጣራት እየሞከረ ስልክ ሲያወራ ኤፍራታ ትሰማዋለች። ኤፍራታ እንግዲህ ናታንና የቢንያም የናታንና የቢንያም እጅ እንዳለበት ያፌት ሲያወራ ስትሰማ በጣም ደንግጣ ነበር። ምን አለችና አፏን አፍና ወደ ላይ ሄደችና ጽጋ ደወለችላት። ጊዜ ደግሞ እንግዲህ ቢኒያም ስልክ ስላልደውልላት እየተጨናነቀች ውጭ ላይ መናፈሻ ላይ ቁማቆይ እኔ ኔ ካ ጥግቤ እንድርቀኝ ያደረግኩት አሁን ምንድን ነው የሱን ስልክ ቁጭ ብዬ ዝብርድ እየጠጣው መጠብቀው ያለች ስለ ቤን እያሰበች ነበረ። ከዛም በኋላ ስትደውልላት ቢኒያም መስሏት ስልኩ ልታነሳው ስትል ኤፍራታ ነበረች። እሽ፣ የፍዬ እንዴት ነሽ? ሰላም ነሽ ወይ? ያ ያፌት ተብዬሽስ እንዴት ነው? አለቻት። ደህና ነው። እፂ ግን አሁን እፈልግሻለሁ ስለሆነ ነገር ማውራት ይኖርብናል። ስለዚህ እነግርሽና የሆነ ቦታ ተገናኝተን ማውራት ይኖርብናል አለቻት። ከዛም በኋላ እሺ በቃ ብላት መልዕክት እስከምትልክላ ድረስ ጠበቀቻት። በዛ እንግዲህ ለፂ ናታንን ልትፈታው እንደምትፈልግና አሁን የሱን ጓደኝነት ማጣት እንደማትፈልግና አሁን ላይ ንጹህ ጓደኛ ሆና እንደምትቀጥልና ምንም ነገር ሲያደርግ ከጎኑ መሆን እንደምትፈልግ ለጽ የነገረቻት እና እንዱም ደግሞ የፍች ፕሮሰስ እንደጀመረች ነገር ግን ናታን እንደማያውቅ ነገረቻት። ምናልባች አሁን ናታን ስራዬን እያስተዳደረው ሊሆን ይችላል። እናንተ እዚህ ቤት ስትኖሩ ከእናንተ ጋር ቤተሰብ የሆንኩ መሰለኝ። ነገር ግን ምናልባችን ናታንን ስፈታ እናንተን ቤቱን ጥላችሁ ልትሄዱ ትችላላችሁ። የዛኔ ብቸኝነት ይሰማኛል። ስለዚህ ከወዲሁ ራሴን ብቸኛ እንደሆንኩኝ አድርጌ ራሴን ማቋቋም ይኖርብኛል። በቃ ወጣ ወጣ እያልኩኝ ወደ መስሪያ ቤትም እየሄድኩኝ አዳዲስ ሰዎችን መታወቅ እንዲሁም ደግሞ ራሴንም ብቸኛ ሁኝ መኖር እንደምችል አድርጌ ራሴን ማሳመን አለብኝ። ምክንያቱም እናንተ ስትሄዱ ባዶነት እንዳይሰማኝ ምክንያቱም ገና ብቸኛ እንዳልሆን ብዬ ናታንን በዚህ በማይፈልገው ነገር አስሬ ማስቀመጥ አልፈልግም አለቻት። ጺም እውነት ቤዛ አንቺና ወንድሜ ሜ ልትፋቱ ነው እንዴ አለች? አዎ ጺዬ፣ መፋታት ይኖርብናል ምክንያቱም ከዚህ በላይ እሱ ልጫ ነው አልፈልግም። በቃ ራሴን መቋቋም አለብኝ ብላ ነገረቻት። ከዛም በኋላ ሎዴት እንግዲህ፣ እንደተለመደው ወደ መታጠቢያ ቤት አንድ ላይ አንድ ፎቅ እያለች ትሯሯት ጀምራለች ያፌትም ደግሞ ናታንን ሊያገኘው ወስኗል። ያለበት ድረስ ሂዶ የሱ ትንሽዬ ጭረት ምንም ልታደርገው እንደማትችል እና ከዚህም በላይ ጠንካራ እንደሆነ ሊያሳየው ይፈልጋል እና ያለበት ድረስ ሂዶ አቶ ናታን እንዴት ነህ? ውሌ፣ እኔ ያንተ ጭረት ምንም ልታደርገኝ አልቻለችም። አንተ ፈሪ ፈሪ ስለሆንክ ከዚህ በላይ ምንም አታደርገኝም አለው። ከዛም በኋላ አቶ ያፌት እንዴት ነህ? ደህና ነህ ሆይ? አዲሱ ትዳር እንዴት ነው ብሎ ጠየቀው። አታስብ ትዳር በጣም ደስ የሚል ነገር ነው። ደግሞ እኮ ንግስቴ እንዴት ጣፋጭ መሰለች! በጣም እዚች ምድር ላይ እንደሷ ጣፋጭ የለም አለው። ኦ በጣም ደስ ይላል አለናታን ነገር ግን ፊት ላይ እኮ የሚታየው ደስታ ሳይሆን ህመም ነው የሚታይብህ። ምንድን ነው ችግሩ? አሟሀል እንዴ አለው። አርባክህ ያንተ ትንሽ የጭረት እንደዚህ የምትጥለኝ ይመስልሃል እንዴ? አታስብ እኔ በጣም ደህና ነኝ። አንተ የፈሪዱላህ ምንም ሊያደርገኝ አልቻለም። ጨለማን ተገን አድርገህ የወጋኸኝ እም ሞት መስሎ ሆነ አይደለ? አልሞት መቼም ቢሆን ልሞት አልችልም። አንተና ጓደኛህ ያደረጋችሁኝን መቼም ማረሳውም። ደግሞ እወቁ እኔ አልሞትኩምም አልሞትምም ብሎ ነዛተበት ለናታን። ናታንም ደግሞ አንተ የዋህነ እንዴ እኔ አንተ እንዴት ሞት አልፈልግም በቁምህ የወሰድክብኝ ሁሉ እመልሰዋለሁ። እያንዳንዷን የወስርካትን ነገር በእጅ አስገባዋለሁ። ለዚህም ደግሞ በቅርቡ ታያለህ። ባላሰብከው መንገድ አጠገብ ሁኜ ታገኘኛለህ። ስለዚህ አንተ በቁም እንድትሰቃይ ነው እንጂ እንድትሞት አልፈልግም! ደግሞ እኔ እንዳንተ አይደለሁም፣ ጨለማን ተገን አድርጌ ሰውን አልወጋም። ስለዚህ ይልቁንስ እኔን የወጋውህ መስሎህ እኔን ስትከታተል በእኔና በአንተ ጸብ ምክንያት አድርጎ ሌላ የሚያጠቃና አንተን መግደል የፈለገ ሰው ካለ እሱን ብትከታተል ነው የሚሻልህ። እኔ ናታን አንተን አልወጋህም፣ ገና የወሰድ ክብኝ ሁሉ ሳላስመልስ አልነካህም አለው። ያፌትም ደግሞ በሰማው ነገር በጣም ተገረመና እባክህ ተው እንጂ ጥሩ ታልማለህ፣ አለው። ናታንም አዎ ጥሩ አልማለሁ፣ ጥሩ ፈችም ነኝ አለው። እርግጠኛ ሆኖ ነበር የሚናገረው ናታን ናታን እንግዲህ ከነ ቤዛ መስሪያ ቤት እንግዲህ እየሰራ ነው። ጠንክሮ ስራውን ስራውን እየሰራ ራሱን ለመቀየር ወስኗል። ና አሁን ላይ በራስ መተማመን ይታይበት ነበር። እርግጠኛ ሆኖ ነበር ለያፌት የነገረው። ያፌት እንግዲህ ቁስሎ አመመው ና ሲንገዳገድ፣ በል አሁን የምትፈልግበት ቦታ ልውሰድህ፣ በጣም አሞሃል። መኪና ውስጥ ግባ ና ልውሰድህ አለው። ባክተው ትቀልዳለህ እንዴ? እኔ ራሴንች እየሄዳለሁኝ አለው አይ፣ አታስብ እንደዚህ ሆነህ ማ ጣላቴን ጣላቴ እንደዝ ታውሞ ጥየዋል፣ ሄድም ስለዚህ፣ እመነኝና ግባው መኪና ውስጥ እኔ የፈለክበት ቦታ አደርስሃለሁ አለው። እና እጁን ገድፈው መኪና ውስጥ ያስገባዋል። ናታንም ደግሞ መኪና ውስጥ ገባና እሻውን የት ነው እንደወስድ የምትፈልገው አለው። እሱም ደግሞ አይ፣ ከዚህ ሰፈር አውጣኝና በቃ ለነታሪኩ ደው የላቸው መጥተው እንደወስዱኝ አደርጋለሁ ደግሞ ምናልባች እንኳን ራሴን ብስት የሆነ ነገር አድርጋለሁ ብለህ እንዳታስብ፣ ምክንያቱም መኪና ውስጥ መከታተያ አለ ይለዋል። ናታንም ደግሞ ስታስበኝ ጅል ነው እንደምመስልህ እኔ እንዳንተ የወረድኩኝ አይደለሁም፣ እንድዛ አላደርግም። አሁን ከፈለክም ጓደኞችን ጥራቸውና የፈለጋቸውበት ቦታ ልወስዳቸው እችላለሁ አለውና ወደሚፈልግበት ቦታ ይዞት ሄደ። ናታን በጣም እያዋህና ምስኪን ነው፣ እንደዚህ ሆኖ እንኳን እሱን ማገዝ እንጂ እሱን መጉዳት አልፈለግም። ከዛም በኋላ እንግዲህ ኤፍራታ ጼል ልታገኛት ወደ ውጭ ስትሄድ ገነት ነበረች። ገነት ደግሞ ልጇ ስለናፈቀቻ ልታናግራት ብትሞክርም፣ ኤፍራታ ግን ገነዬ እዚህ ምን እየሰራሽ ነው? አለቻት። ከተቃቀፉ በኋላ ቆይ እዚህ ኮ መምጣታ የለብሽም። እኔ ራሴ ጊዜው ሲደርስ መጥቼ የምጠይቅሽን ሁሉ ነገር ጠይቅሻለሁ። አሁን ግን ጊዜ አይደለም። እኔ በሌላ ነገር ቢዚ ሁኛለሁኝ። አሁን ከዚህ አካባቢ ጥፊ። እዚህ ቦታ መታየት የለብሽም። አለቻት ገነትም ደግሞ እባክሽ ልጄ በዝምታሽ አትጉጅኝ፣ የፈለግሽውን ነገር ጥያቄ ጠይቅኝ፣ ስደብኝ፣ ምችኝ፣ እንደፈለግሽ አድርጊ፣ ግን በዝምታሽ አትጉጅኝ። ቆይ ምን እየሰራሽ ነው? በምንድነው የተወጣጠርሹ? ምን የሚያስጨንቅሽ ነገር አለ? እንደ አለቻት። ኤፍራታም እንግዲህ ከራሷ ሕይወት ውጪ የብዙ ሰዎች ሕይወት እንደሚያሳስባትና የራሷን ደስታታ የሌሎችን ሰላም የምትሰጣቸው ከሆነ እስከ መጨረሻው መጓዝ እንዳለባት ነገረቻት። ገነትም ደግሞ ቆኛ እናሳዝንሽም እንዴ ል እንዴ ልጄ እኔ ኮ ልጄ ነሽ አንቺ እንደዚያ ስትሰቃይ አልፈልግም ወንድምሽም ደግሞ በነፃነት እህቴ ብሎ ሊያቅፍሽ ይፈልጋል ስለዚህ ባክሽን ስሚኝ አለቻት ኤፍራታም ደግሞ ገንዬ አትሰሚኝም እንዴ አሁን ከዚህ እጂ ለሁሉም ነገር ጊዜ ያለው እኔ ራሴ መጥቼ አናግራችኋለሁ አለቻት ደግሞ እኔ አልተቀየምኩሽም ሁሉንም በጊዜው እናወራዋለን አሁን ግን ሌላ ስራ አለብኝ ሰው ጋር ተቀጣጥሬያለሁ መሄድ ይኖርብኛል፣ አለቻትና ትታት ትሄዳለች። ገነትም ደግሞ የእናት አንጀት አልጭክን ቢላት ምንም አማራጭ አልነበራትም። እንግዲህ ጼና ኤፍራታ ተገናኝተው ስላለው ነገር አወሩ። ኤፍራታ ምናልባች ናታን ያፌትን ወቅቶት ይሆን እንዴ፣ ወይም ደግሞ ቢኒያም ብላ ስጠይቃት፣ ጽጌ ደግሞ በሰማችሁ ነገር ተገርማ ነበር። ቆይ ወንድሜን አታውቂውም ማለት ነው? እንዴት እንደስታስቢ ያለች እኔ፣ እንደዚ አልጠበኩሽም ነበር። ወንድሜ እንዴት ነው ስሉ የገው የሚችለው ብላ ከተቀመጡበት ካፌ ትታት አቁርፋ ትሄዳለች። እንዲሁም ደግሞ ስለ ሉሊት ነግራት ነበረ። በስተ መጨረሻም እንግዲህ ናታን እና ቢኒያም ተገናኙ። ናታንም ቢንያም ጽን እንዳይጎዳት በተደጋጋሚ እያስጠነቀቀው ነው። እሱም ደግሞ መቼም እንደማይጎዳት ና እሷን የሚጎዳ ነገር እንዳላደረገ ነገረው። እሺ የጠራብኝ ምክንያት ምንድን ነው? መቼ ስለዚህ ጉዳይ ልናወራ መስሎ የነበር የመጣሁት፣ ይሄ ካልሆነ ምንድነው ጉዳዩ ብሎ ጠየቀው ቢንያም። ናታንም የውልህ ቢኒ ያፌት ተወግቷል ና የወጉትም ሰዎች ደግሞ እኔ እናንተና የጠረጠረው ዛሬ አግኝቸው እናንተ ናችሁ የወጋችሁ ብሎኛል። ስለዚህ ምናልባችን ሊጎዳን ስለሚችል ጥንቃቄ አድርግ፣ ወይም ደግሞ የኛን ጸብ ተጠቅሞ ሌላ ሰው ሊጎዳው የሚፈልግ ሰው ይኖራል ብሎ ነገረው እና ቢንያም ደግሞ በጣም ደስ ብሎታል፣ ያፌት ስለተወጋ። በስተ መጨረሻም እንግዲህ ያልተጠበቀው፣ ያልታሰበው፣ ያልተጠረጠረው ዳጊና አቤል ነበሩ። ዳጊና አቤል እንግዲህ ይህን ቅድ አውጥተው ያፌትን እንዳስፈራራለት ለያቤል ነግሮት ነበረ። አቤል ደግሞ ያፌት ከልጅነቱ ጀምሮ ብዙ ስለጎዳውና ና ለእናቱም ክብር ስለሌለው ያፌት መበቀል ይፈልግ ነበር። ከዚያም በኋላ እንግዲህ አቤል ያፌትን ብቻውን ሲያገኘው በስለቱ ወክቶታል። እቅዳቸው ግን እንደዛ አልነበረም። ዳግም ሲሰማ ደግሞ እንዴት እንደስታደርጋለህ? እቅዳችን እኮ እንደዛ አይደለም፣ እንዴት እንደስታደርጋለህ? በዛ ላይ ደግሞ ዘመድህ ነው አለው። ዘመድህ ተው እንጂ። ያደረገኝን እንኳን ታታውቅም። አንድም ቀን እንደ ዘመድ ሆኖ አያውቅም። እሱ ፍላጎቱን በእኛ ላይ ከማሳካት ውጭ ለእኛ ምንም ዘመድ ሆኖ አያውቅም። ቢያንስ እንኳን እናቴን እንኳን አክብሯት አያውቅም። የሰርጉ ቀን እንኳን እኮ እንደ ሌላው ሰው የሰርጉ ከሰርጉ በፊት አንድ ቀን ቀድሞ ነገራት እንደ ማንኛውም ሰው። ስለዚህ የቱ ላይ ነው ዝምድናው ይለዋል ዳግም ደግሞ እናታዳ ሌላ ቁጭት ካለብህ በሌላ ነገር ተበቀል እንጂ በእኔ ቅር ነው እንደምትበቀለው፣ እያለ በጣም ተናዶ ነበረ። እንግዲህ ያፌት ወንድሙ ያቤል እንደወጋው አላወቀም። ውድና የተከበራችሁ ቤተሰቦች እንግዲህ ሐረግ ድራማ ክፍል ሰባ ሰባት ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። የበለለኝ አመሰግናለሁ።